ሰላም፣ የሻማ አካዳሚ ተማሪዎቻችን ሰላምታ በያላችሁበት ይረስልኝ። የዛሬው ትምህርታችን አጫጭር ንባቦችን እንዴት እንደምንጽፍ፣ እንዴት ጽህፈት እንደምንጽፍ የምንመለከት ይሆናል። በዋነኝነት ባለቤት ስንጽፍ ምን ነገርለት አካል ሊኖር ይገባል፣ እሱነን እያሳየዋችሁ አብረ የምንማር ይሆናል ታንኪ ዩ ሶ ማች ኦኬ። የመጀመሪያው ከዚህ ላይ እንደምትመለከቱት ደስተኛ ነኝ ምን ይላል? ደስተኛ ነኝ ማን እኔ አያችሁ በአንድ በምንጽፍበት ጽሁፍ ያነ የተጻፈው ጽሁፍ ማን እንደሆነ የተጻፈው ጽሁፍ ባለቤት መለየት መቻል አለባችሁ መለየት መቻል አለባችሁ ስለዚህ ደስተኛ ነኝ ስል ማን ይሆናል ማለት ነው እኔ እኔ ደስተኛ ነኝ ይሆናል ማለት ነው እኔ ደስተኛ ነኝ ይሆናል ማለት ነው በመቀጠል መንገዱ በረታብኝ ምን ይላል መንገዱ በረታብኝ አሁን መንገዱ የበረታበት ማን ነው ማን ማን እኔ ኦኬ መንገዱ በረታብኝ አሁን እዚህ ላይ ማን ብላችሁ ነው የምጠይቁት ለማን ብላችሁ ነው የምጠይቁት ወይ ማን ወይ ለማን ብላችሁ መጠየቅ መቻል አለባችሁ መንገዱ የበረታው ለማን ነው ለእኔ መንገዱ በረታበኝ ስለሚል በረታበኝ የሚለው እኚህ መጨረሻ መኖሩ ያንን የመንገዱ የባለታበት አካል እኔ የሚለው ይሆናል ማለት ነው፣ ባለቤትነቱ። ስለዚህ ስትጽፉ ማንኛውም የምትጽፉት ጽሑፍ ምን ሊኖረው ይገባል? ባለቤት ሊኖረው ይገባል። ወይም ደግሞ ያ የምትጽፉለት አካል ሊኖር ይገባል ማለት ነው። ኦኬ፣ ሶስተኛ ሀገሬ ናፈቀኝ። ሀገሬ ናፈቀኝ፣ ሀገሩ ናፈቀው። ማን ነው? እኔ። አያችሁ ሀገሬ ናፈቀኝ እያለ ስለሆነ ተናጋሪው ማን ነው? በሌላ አባባል እኔ የሚል አካል ነው ማለት ነው። ወይ ለምሳሌ አሁን እኔ ሀገሬ ናፈቀኝ ይብል፣ እኔ የራሴ ድርጊቱ ወይም የመናፈቅ ድርጊት እንደተፈጸመ እያመለከትኩ ነው ማለት ነው። ስለዚህ ሀገሬ ናፈቀኝ ከሚለው ላይ ናፈቀኝ የሚለውን ይዛችሁ ማን ስትሉ እኔ ይሆናል ማለት ነው። ስለዚህ እኔ የሚለው የጽሑፉ ባለቤት ይሆናል ማለት ነው። መኪና አለኝ። አሁን መኪና አለኝ እኔ መኪና እንዳለኝ መናገር ስፈልግ መኪና አለኝ ብየጽፋለሁ ማለት ነው። ማን ስል እኔ ሆኖ ይገኛል መልሱ ማለት ነው። ስለዚህ እነዚህ ግሶች በውስጣቸው እኔ የሚል የተጻፈውን ጽሑፍ ባለቤትነትን ይወስዳሉ ማለት ነው። ትዝታ አለብኝ። ማን? እኔ። እኔ ትዝታ አለብኝ። ጨረቃን አየሁ። ማን? እኔ። ጨረቃን አየሁ። ስለዚህ እነዚህ ሁሎችም ከዚህ ውስጥ የተጻፉት ስድስቱም አረፍተ ነገሮች ባለቤታቸው ማን ይሆናል ማለት ነው? እኔ እኔ የሚለው ይሆናል ማለት ነው። ስለዚህ እናንተ ድርጊቱን ካደረጋችሁት በዚህ መልኩ ትጽፋላችሁ ማለት ነው። ደስተኛ ነኝ። ማን? እኔ ደስተኛ ነኝ። መንገዱ በረታብኝ። ማን? እኔ መንገዱ በረታብኝ። ሀገሬ ናፈቀኝ። ማን? እኔ ሀገሬ ናፈቀኝ። መኪና አለኝ። ማን? እኔ መኪና አለኝ። ትዝታ አለብኝ። ማን? እኔ ትዝታ አለብኝ። ጨረቃን አየሁ ማን እኔ ጨረቃን አየሁ ስለዚህ የእነዚህ ሁሉ ጽሑፎች ባለቤት እኔ የሚለው ይሆናል ማለት ነው ኦኬ በመቀጠል አሁን እስካሁን ያየነው እኔ የሚለውን ባለቤት እየወሰድን ነው ወይም ደግሞ ተናጋሪዎቹ ጸሐፊዎቹ እኛ ራሳችን እያንዳንዳችን ከዋነ ነው አሁንም እንደዚሁ እስኪ እንመልከት ደስተኛ ነን ማን እኛ እኛ ደስተኛ ነን ይሆናል ወርቅ ተሸለምን እንማ እነማን እኛ፣ ወርቅ ተሸለምን። ሀገር አለን ማን እኛ፣ ሀገር አለን። ብር ቆጠብን ማን እኛ፣ ብር ቆጠብን። ልጆች አሉን ማን እኛ፣ ልጆች አሉን። እኔና ሌላ የተወሰኑ አካላቶች ሌሎቹ ሁኜ መናገር ስፈልግ ወይም ደግሞ መጽሐፍ ስፈልግ በእንደዚህ አይነት መልኩ ነው የምጽፈው። ስለዚህ የግድ እኛ እኛ ማለት አያስፈልግም ማለት ነው። በራሱ ግሱ በራሱ ቃሉ በራሱ ይነግረናል ማለት ነው የማን እንደሆነ። ለምሳሌ ደስተኛ ነን፣ ደስተው የማን ስንል የኛ። ደስተኛ ነን ስንል የእኛ እንደሆነ እኛ የሚል ባለቤት እንዳለው ያመለክተናል ማለት ነው። ወርቅ ተሸለምን፣ ወርቅን የተሸለምነው እኛ እኔና ሌላ አካላቶች። አያችሁ ሀገር አለን፣ እኔና ሌላ አካላቶች ሀገር አለን። ብር ቆጠብን፣ እኔና ሌላ የተወሰኑ አካላቶች ልጆች አሉን እኛ ልጆች አሉን ስለዚህ ምንድነው ማለት ነው ከዚህ ውስጥ ያሉት ደግሞ ሁሉም ባለቤታቸው ማን ነው ማለት ነው እኛ የሚለው ስለዚህ የግድ እኛ እኛ የሚለውን መጻፍ አያስፈልግም ግዴታ አይደለም ምክንያቱም ግሱ በራሱ ምን ይለናል ይነግረናል እናንተ የምታደርጉት ምንድን ነው መቀያየር ነው ማለት ነው መቀያየር አለባችሁ ምኑን ቅጥያውን መቀያየር አለባችሁ የግሱን ቅጥያ ስለዚህ በእንደዚህ አይነት መልኩ ጽሁፋችሁን መጻፍ ትችላላችሁ ማለት ነው አሁን ደግሞ እሱ እሱ የናደረገ እሱ የናደረገ እያልነ እየመሰረትነ እያነበብነ እናያለን ማለት ነው እሱ እሱ የሚለው ባለቤት ደግሞ ያለበት ጽሑፍ እንዴት እንደምንጽፍ እናያለን ደስተኛ ነው ማን እሱ ደስተኛ ነው የግድ እሱ የሚለውን ከዚህ ማስገባት አያስፈልግም ምክንያቱም ነው የሚለው እሱ እንደሆነ ያመለክተናል ማን ደስተኛ እንደሆነ ይነግረናል ባለ አገር ሆነ። ባለ አገር ሆነ። ማን? እሱ ባለ አገር ሆነ። ስለዚህ ምንድን ነው ሆነ የሚለው በራሱ እሱ የሚለውን ይዞልናል ማለት ነው። ቤት ተሸለመ። ማን? እሱ ቤት ተሸለመ። ዝምታውን ሰበረ። ማን? እሱ ዝምታውን ሰበረ። ደረሰኝ አለው። ማን? እሱ ደረሰኝ አለው። ቀበሌ ተመረጠ። ማን? እሱ ቀበሌ ተመረጠ እሱ ቀበሌ ተመረጠ። ስለዚህ ተመረጠ የሚለው ማን እንደተመረጠ ይነግረናል። እሱ እንደተመረጠ ይነግረናል ማለት ነው። ስለዚህ እያንዳንዱ የምንጽፋው ጽሁፍ ምን ሊኖረው ይገባል ማለት ነው። ባለቤትነቱ በዚህ መልኩ ሆኖ እናገኘዋለን ማለት ነው። ባለቤትነቱ በዚህ መልኩ ሆኖ ውስጥ ላይ ባሉት በግሶቹ ቅርፅ አንጻር በመጨረሻቸው የቃል የቅጥያ ሁኔታ በዚህ መልኩ እናገኘዋለን ማለት ነው እና ቤተሰቦች ትንሽ ብቻ ነው ማስተዋል የሚገባችሁ እንጂ ትለምዱታላችሁ ማለት ነው እናንተም አሁንም ምን እናደርጋለን አሁንም ምን እናደርጋለን እሷ እሷ በሚለው ደግሞ ጽሁፉን እሷ እሷ ባለቤት አድርገን እየጻፍን እያነበብን እናያለን ማለት ነው የመጀመሪያው ደስተኛ ናት ማን እሷ ደስተኛ ናት ስለዚህ አሁን እሷ እሷ በሚለው እንጽፋለን ማለት ነው ልጅ አላት ማን እሷ ልጅ አላት ማን ስንል እሷ ይሆናል እሷ ልጅ አላት ስለዚህ እሷ የሚለውን የግድ መጻፍ ግዴታ አይደለም አላት የሚለው በራሱ እሷ የሚለውን ወክሎ ይይዝልናል ማለት ነው ቤተሰብ ነበራት ማን እሷ እሷ ቤተሰብ ነበራት ከዳተኛ ሆናለች ማን እሷ ከዳተኛ ሆናለች ቤት ቤት ገዝታለች ቤት ገዝታለች አሁን ይህም ቤት ገዝታለች የሚለው ማን ስንል እሷ ቤት ገዝታለች እንላለን ማለት ነው። ስለዚህም እዚህ ላይ ሁሉም ባለቤታቸው ማን ይሆናል ማለት ነው። እሷ እሷ የሚለው ይሆናል ማለት ነው። ስለዚህም በዚህ መልኩ ምን ማድረግ እንችላለን ማለት ነው። በተገቢው ሁኔታ ባለቤትነትን ያለውን ጽሁፍ መጻፍ እንችላለን። ባለቤትነት የሌለው ጽሁፍ ለማን እንደተጻፈ ስለማይናገር ንግግራችን ወይም ደግሞ ጽህፈታችንን ግልጽ አይሆንልንም ማለት ነው። ስለዚህ በዚህ መልኩ እቀጥልላችኋለሁ። አመሰግናለሁ። ኮሜንት፣ ላይክ፣ ሰብስክራይብ፣ ሼር። ታንኪዩ ሶማች ቤተሰቦች፣ በኦንላይን መማር የምትፈልጉ በዚህ በምታዩ ስልክ ቁጥር እየደወላችሁ እኛ ጋር መማር ትችላላችሁ፣ መመዝገብ ትችላላችሁ። እናመሰግናለን።